ሰላም ጤና ይስጥልኝ። ውድ እህት ወንድሞቼ፣ ዛሬ ከረጅም ጊዜ በኋላ በአዲስ ቪዲዮ መጥቻለሁ። እንዴት ናችሁ? በእውነት በጣም ናፍቃችሁኛል። በተደጋጋሚ ደግሞ ስለ አስተያየት የጠየቃችሁኝ እህቶች የነበራችሁ በተለይ ዘሌ በዱካሾ ባቀረበው በዛ በሚሊዮነሩ ልጅቷን ደፍሮ ሜዳ በጣላት በዛ ላይ በተደጋጋሚ አስተያየት እንድሰጥ ጽፋችሁልኝ ነበር። ይቅርታ ያንን ሀሳቤን አላጋራኋችሁም። በጣም ትንሽ ጊዜ ስለነበርኩኝ ከኢትዮጵያ እህት መጣ ስለነበረ ከሶሻል ሚዲያ ትንሽ ውቄ ስለነበረ ነው። ለዛም ይቅርታ በቅርብ ቀንም ደግሞ በሌላ ቪዲዮ እንደዚሁ፣ አሁን ዘዴ በያዘው ላይ አስተያየት ሰጥ የጠየቃችሁን ልጆች ነበራችሁ። ጓደኞቼ በጣም ይቅርታ ስላልመለስኩኝ ወይም አስተያየትን ስላላቀረብኩኝ በጣም ይቅርታ አድርጉልኝ እያልኩኝ ዛሬ ግን በልዑል ወንድማችን ባቀረበው የእሱ እጮኛ ኤልሳ በመጥፋቷ በዛ በተከታታይ ቪዲዮ በለቀቀው ከሁለቱም ከሁለት ሶስቱ በለቀቀው ቪዲዮዎች አጠራጠር አድጌ የራሴን አስተያየት ለመስጠት የመጣሁት እና እስከ መጨረሻው ሀሳቤን ተጋርታችሁ አስተያየታችሁን እንደምትለግሱኝ ባለሙሉ ተስፋ ላይ እስኪ መጀመሪያ ትንሽ ቀንጠብ ቀንጠብ ባደርግ የማቀርባቸው ቪዲዮ እና እናዳምጥና ተመልሶ ይመጣል እንዳልታወቀ ስሰማ በጣም ጨንቆኝ ነበረ። በዛም በዛም ምክንያት እንግዲህ አንቺን አፈላበቂ አግኝቼሻለሁ። ስለዚህ በናትሽ በናትሽ እንደው በምቶቻቸው ቤተሰቦችሽ ለምንሽ እኔ ኤልሳ ላይ ምንም ነገር ሊደርስበት አልፈልግም። ስለዚህ ከተቻልሽ የነገረችሽ ነገር ካለ የት እንዳለች ብትነግሪኝ ደስ ይለኛል። ቦታውን እንኳን አልነገረችኝም፣ የሚሆነት ለመናገር ስለአንተ ግን ትነግረኝ ነበረ ብነግረው ነገ እሱንም ሌላ ችግር ውስጥ እንዳልከተው እንዳልበጠብጠው ብላ አንቺ ሁሌ ታወራኛለሽ። መልካም ሰው ነው፣ ግን የኔ ህይወት ተበላሽቶ የሱን ህይወት ማበላሽት አልፈልግም ስለምድ ነው። እና የሆነ ወረቀት ደብዳቤ ሰታኛለሽ ስልኩ ባይሰራ እንኳን የሆነ ቦታ ምልክት ሰጠኝ ነበር፣ ግን አንተ እንደሁ ግን አላወቁም ነበር። እና በጣም ይቅርታ። ችግር የለም እኮ ማለት፣ ለእኔ ደብዳቤ ያስቀምጣለኛለች እኮ። የታለ ደብዳቤ ማለት ደብዳቤ የትን ያለ ደብዳቤ፣ አሁን በጊዜው አለስብት እኔ ነበረ ወስደው ብኛል። ሶስት ቀን አስሮ ደብድበውኝ ሁላ ወሰዱ። ማናቸው? እነ ደጀኔ ናቸው ስሩት። እነሱ ሰው ቀጥረው ነው እኔ አላወቁም ወሰዱብኝ። እኔ ላደራ አልበቃ አልጠበቁም። እንደምትመጣ አልገባኝም። ቆይ ማናቸው? ስሩት እንዴት ነው ስሩት? ሌሎች ተረጋጊ በእናትሽ ሌሎች አታልክሽ ብናትሽ ያለውን ነገር ነገር የነበር ሦስት ቀን እና ወረቀቱን እንዳያስብ ስላወቁ አግኝተውብኝ በምናወቁ እኔ እንዴት እንዳወቁ ሰላይ፣ እሷም ሰላይ ነበራት የቀጠሩላት ሰው ይቆጣጠራታል እና ወረቀቱን እንግዲህ ከሷ በምንዳወቀ አላቅም ወይ ለእኔ ስሰጠ የለም ከእኔ እንዳለ አስፈራርታዊ በመከራ ውሰዱ ደብድሞ ልናምን ነው ና እሷን ፈልገህ ነው የምታውቀው። ይሄ ንግግር እኮ ከእሷ አንተ ገንዘብ እንደምትቀበል እና የእሷን ገንዘብ ለምን ትወስዳላችሁ ወይ ብለ እየጠየከን እኮ ነው። የእሷን ገንዘብ እንደ ራስ አይተህ እና የቀረካት ራሱ ለገንዘብ እንደሆነ እያሳየን ነው። ራስ ማለት ነው የእውነት የአንተ ታርጌት እኔ ኤልሳን አሁን እንኳን ባገኛትና በአገባት የኤልሳ አባት ንብረት ሙሉ በሙሉ በኤልሳ ነው የሚሆነው ወይስ ሌሎቹ ወንድሞች ንብረት ይካፈላሉ? የሚል ጥያቄ ከሆነ እሱም ጥያቄ እሷ እንደው ቀልብ ሰጥቷ ትላንት እድለኛ ከሆን እንደምትመኘው አንተ አንተን ካገባቸው ከዚያ በኋላ ለመጠየቅ ትደርሳለ። ወንድምሽ እኔ ማወቅ መፈልገው በዋነኝነት ደረጃ ስለ ኤልሳ ነው፣ ስለ ኤልሳ ና ስለ ኤልሳ የት እንዳለች። ከዛ ባሻገር ደማ ነገር ልንገር፣ ይሄ ቤት በራሱ የህዋ ልጅ ሳይሆን የኤልሳ አባት ቤት እንድናውቅ መረጃ ደርሰኛል። ያው ው የኤልሳ አባት ቤት እንደሆነ ልጅ ተምኛለች። ሲጀምር የሁላ ንብረት የሁላ ሀብት እያለው ሰውየው ለምን ከዚህ የዱ ክፍለ ሀገር ላይ እንደሚኖር የሆነ ነገር የሆነ አንዳንድ ነገሮች እየደረሱኝ ያሉት ይሄ ነገር ከእናንተ ጋር የሚያገናኘው ከሆነ ትወቱ አሁን ግን የምፈልገው እኔ ኤልሳ የት እንዳለች እንድትነግኝ ብቻ ነው። ኤልሳን የት እንዳደረጋቸት እንድትነግኝ ብቻ ነው እኔ የምፈልገው ኤልሳ የት እንዳለች እንድታሳውቀው እሱ ግዴታ እንደሰማችሁት ነው፣ ልዑል ሲጠይቃት የኤልሳን ያለች ቦታም ቦታ ንገሪኝ ብለው ሲጠይቃቸው፣ በተለይ የወንድምየው ሚስት እሷ የአጎቷ ሚስት ያለችው ምንድን ነው፣ አን ነግርህ ያለችው። እዚህ ጋ ይህንን ነገር ትኩረት እንዲሰጥ ፈልጋለሁ። አልነግርህም ካለች ያለችበትን ታውቃለች? እኛ እናቅም ሳይሆን መጀመሪያ ያለችው ሁለት ጊዜ ነው ያለችው። ይህ አንድ ነገር ነው ያለችው። ስለዚህ እነሱ እንዳደረጓት ይታወቃል፣ ያውቁታል። ነገር ግን እኔ ምንድን ነው የምለው ኤድሳ የልዑል እጮኛ ጥፋተኛ ልጅ ባይ ለምንድን ነው በትሉ በዚህ ደረጃ ይህን ያክል አብራው ኖራ ለትዳር የምታስበውን ሰው ይህን ሁሉ በደል ይደርስባት? ይህም ሁሉ ስቃይ ሲደርስባት ቤት አባቷ በበሽታ ወድቆ ክፍለ ሀገር ንብረቱን ጥሎ እስኪገባ ድረስ ይህን ሁሉ በራሷ ምንም አለመናገቧ፣ አለማካፈሏ በእሱ ላይ እምነት የለባትም ወይ የሚለውን ነገር ጥያቄ አስጭሮብኛል። በእርግጥ ነው ሰምተናል የኔ ህይወት ተበላሽቶ የእሱ ህይወት እንዲበላሽ አልፈልግም ብላአለች ብላለች፣ ሰራተኛው። ይሁንና እዚህ እኮ ባሌ የምትለው ሰውዬ የሌሎችን ህይወት የሚያስተካክል እንደሆነ ያየችው ነው። እኛም ለዛ ነው የምንኮራባቸው። እነሱ ጋዜጠኞች የሰውን ህይወት የተደበቀው ሁሉ እየፈተፈቱ እየጎተጎቶ እያወጡ ፍትህ እያሰጡ የሆነ እያወቀች በዚህ ደረጃ ተጎርታ አባቷም ተጎድቶ እንዴት በዚህ ትደብቃለች? ራሷንም አሳልፋ ለአደጋ ጣለች። በዛ ላይ ደግሞ ለልዑልም አደጋ ነበረች። ለምን ብትሉ በመጨረሻ ሲናገር እንደሰማ ነው። አጎትየው አንተ አታቀኝም እንጂ ምን ያቃሃል? በዙሪያው ያላትን ሰዎች የወንድሜ ልጅ የኔ ልጅ ማለት ነችና አጠናሉ። ይሄ ሰውዬ ለገንዘብ ፈላጊ ስለሆነ ምናልባት ካገባት ይሄ ልጅ የንብረቱ ተካፋይ ሊሆን ይችላል ብሎ እሱንም ቢያጠቃው ገባች ለእሱም እዳ ነበር የምትሆነ ማለት ነው። እና ያው እርስ በራሳቸው ስለሚጠባበቁ ነው። እሱን አንድ ላ ለማድረግ እሷን ባሳፈነበት፣ አባትየውን ባሳመመበት ይሄ ልዑልን አንድ አያደርገውም ነበር ማለት ይከብዳል። ግን ይሁንና የው እንደዚህ በዚህ ደረጃ በውስጧ መደበቋ አላተረፋት ሞታለች። ብዬ እኔ አላስብም። ለምን ብትሞት ኑሮ ለቤተሰቦቻቸው የእሷ ቤተሰቦች ይሰሙ ነበር፣ ግን ጥቁር ለብሶ የመጡት መስሎ የሚታይ 15 ቀን እሷን እንግዲህ ወደ የሆነ ቦታ ሸሽተዋታል፣ ወይም መድኃኒት ወይ አስረዋታል ወይም ነገር አድርገዋታል። እዛ ውስጥ ሲያደርጉ ሲያስተካክሉ ነው 15 ቀን የተቀመጡ። ሲመጡት በጠፋች ሰዓት የት ነበር ሰው ገባሽ? ጥርጣሬውን ለማውጣት ጥርጣሬው ላለመውደቅ ነው እነሱ የሀዘን ልብስ ለብሰው የገቡት እንጂ እርግጠኛ ነኝ ይች ልጅ በህይወት አለች፣ ግን ደብቀዋል ብዬ ነው የማስበው። ስለዚህ እናንተስ ምን ትላላችሁ? በዚ ሁኔታ እንግዲህ ያው እንደምንሰማው ደጀኔ የአስር ዓመት እጮኛው ተናግራለች ከወንድሙ ሚስት ጋራ ሲባልግ አግኝተዋለች። ለዛ ምኔቶች እንደሰማችሁት ያችም ሰራተኛም አይታለች። አስፈራር አስፈራርተዋታል። አሁን ዛሬ ደግሞ የሰማነው ወንድሙም ራሱ ፊልድ ብሎ ሄዶ አልተመለሰም። ስለዚህ እነዚህ ሁለቱ ሰዎች ግርፍ ተደርገው ማውጣት አለባቸው። ይህን ልጅ ሰውዬ ወንድሙንም ትልቅ ወንድሙንም በህይወት እንዲኖር አላደረገው። ምን ደግሞ ወይም ደግሞ የሆን ነገር አስሮታል፣ የሆን ነገር አድርጎታል አለበለዚያ ይህን ያክል ጊዜ ዘጠኝ ወር አይቀመጥም ነበር። በዛ ላይ ደግሞ መጀመሪያ ሂዷን አብሮኝ ያላለም ታስታውሱ እንደሆን ፊልዷን ይመጣል ምናምን የለውም የነበረው ልዑል አይ አንተ ሸኝ ከአንተ ጋር ነሄድከው ሲለው ሲያፋጠጠውን መጨረሻ ላይ ኤርፖርት ድረስ ብቻ ነው ሸኙት ብለዋል። ይሄ ማለት ይህ ሰውዬ ምንድን ነው? ይህንንም ሰውዬ አጥፍቶታል፣ የሆነ ነገር አድርጎታል። ስለዚህ እነዚህ ሁለቱ የወንድሙ ሚስትና ደጀኔ አጎትየው ኤልሳንም አጎቷንም አንድ ቦታ አስረዋቸዋል ወይም የሆን ነገር አድርገዋቸዋል ብዬ ነው የማስበው። ይህንን ነው የምለው። እና እነዚህ ሰዎች መመላለስ ሳይሆን በቃ አስሮ በተናጠል አፋጦ ግርፍ አድርጎ በቃ እውነቱ እንዲያወጡት ማድረግ ነው። ሌላ ነገር የለም። ምንም ቀን ማብዛት ትና ለምን ለእነዛኞች ቀን ሄዱ ለመጨቆናቸው ቀን መጨመር ስለሆነ እነዚህ ማናዘዝ ብዬ ነው የማስበው። ሁለተኛ ነገር ደግሞ ለሶስተኛ ነገር ደግሞ ምን ገርፍ ለምንድን ነው ሰራተኛዋን ደብድባቸው የጣላቸው ሲል ምንድን ነው ያለው? ምን ያየን ሰው የለም አላደረግንም ሳይሆን ያየን ሰው የለም። እውነቱን ነው። በእሱ ቤት ያየው ሰው የለም፣ በግጥም ያየው ሰው የለም ስለዚህ አላደረግኩም ሳይሆን አንዳንድ ጊዜ የእውነትን ፈጣሪ ያወጣዋል የሚባለው ነገር ነው። ድንገት የሚያወጡት ነገር ይናገሩታል። አላየን ሰው አላየን ነው እንጂ አላደረግንም አይደለም ያለው። እና ደግሞ ስትሰሙት ደጀኔ የተናገረውና ይሄ እሷ ዘመድ ተባዩ ሰላዩ የሚናገረው ሁለቱ ተቃራኒ ናቸው። እነሱ ሁለቱ እነዚህ ይህን የተናገረውን አሰምቶ ለዛኛው እብድናት ምናምን ያለውን እንደ ጀኔ ነገረኝ ያለውን በተለያየ ሰዓት በአንድ ወቅት ማፋጠጥ ይኖርባቸዋል በየላለሁ። በተረፈ ዝም ስላልኩኝ ብዙ ቀና አስተያየት ስላልሰጠሁኝ፣ ይቅርታ እየጠየቅኩኝ እስኪ ስለ ዛሬው እንነጋገርበት። የሀሳባችሁን ደግሞ እናንተ ምን ትላላችሁ? እንደኔ እንደኔ ኤልሳ በሰላም እንድትመለስለት ጸሎቴ ነው። ይሁንና ግን አንዳንድ ጊዜ በዚህ ደረጃ ባል ብሎ የሚታሰብን ሰው በዚህ ደረጃ መደባበቁ ይህን ያክል ምስጢር መያዙ በተለይ በራስ ላይ በራስ በወጥ በሆነ ላይ ምስጢር በራስ ጉዳት ላይ ያመጣል ብዬ ስለማስብ አንዳንድ ጊዜ ፈታ ብሎ የልብ መናገር ጥሩ ነው ብያለሁ። በሌላ ቪዲዮ እስክንገናኝ ስላዳመጣችሁኝ ከልብ ከልብ አድርጌ አመሰግናለሁኝ።